ከእርሱ ጋር ገና እናመሰግናለን። በስጋ በመለየቷ ብናዝንም አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ በጣም የተጋነን አይነት ሐዘን በመካከላችን እንዳይኖር አደራ ለማለት ትፈልጋለሁ። ትንሽ ከመጽሐፍ ቅዱሳችን እንድንጽናናበትና እንደ የእግዚአብሔር ሀሳብ ምን እንደሆነ እንድናይ ስለምፈልግ የተወሰኑ ሀሳቦችን እኔ ያነባለሁ ከነህሚያ ምዕራፍ ዘጠኝ ቁጥር ሰላሳ ሁለት ላይ ጀምሮ ያለውን ሀሳብ እንደዚህ ይናገራል። አሁንም አምላካችን ሆይ ቃል ኪዳንህንና ዘላለማዊ ፍቅርህን የምትጠብቅ ታላቅና ኃያል የተፈራ አምላክ ሆይ ምን ጀምሮ እስከ ዛሬ ድረስ በእኛና በነገሥታቶቻችን፣ በመሪዎቻችን፣ በካህናቶቻችን፣ በነቢያቶቻችን፣ በአባቶቻችን፣ በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም ይላል። ነገር ግን በደረሰብን ነገር ሁሉ አንተ ጻድቅ ነህ ይላል። በመጀመሪያ ደረጃ እኛ የወንጌል አማኞች ጌታ ስንመርጥ፣ አባት ስንመርጥ፣ አምላክ ስንመርጥ ስንከተል በጣም በጥበብ አድርገነዋል። ክብር ለኢየሱስ ይሁን። የማይከሰስ የማይወቀስ በስራው ስህተት የሚባል ነገር የሌለበት እንከን የማይገኝበት ድንቅ ጌታ መርጠናል። ጌታችንና አዳኛችን አድርገን መርጠነዋል። ክብር ሁሉ ለኢየሱስ ይሆን። አዋጭነቱን አውቀናል። በህይወታችን ላይ ምንም ነገር ቢመጣ እርሱ ትክክል ነው። ለዚህ ነው ነገር ሁሉ ለበጎ ነው የምንለው። ለዚህ ነው ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካልነው ይልቅ የተሻለ ስለሆነ ነው። አያችሁ እግዚአብሔር ጋር ለወቀሳ አንቀመጥም። አሁን እህታችን ወጣት ነች፣ ክብር ሁሉ ለኢየሱስ ሲሆን፣ ገና ልጅ ነች፣ ዘማሪ ነች፣ ብዙ ነገር ነገር ግን በቃ ሄዳለች። እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል ነው፣ አይከሰስም። በቃ ድንቅ ጌታን የመረጥ ነው። ክብር ሁሉ ለኢየሱስ ሲሆን ደሞ እስቲ አንድ ነገር አስተውለንኝ በስጋ ሲለዩን ልናለቅስ እንችላለን፣ ልናዝን እንችላለን። ግን ልካለን ወዴት እንደሄዱ እናውቃለን። የኛ ሀዘን ከልክ ያለፈ መሆን የለበትም። ሌላ ብቻ አይደለም፣ አሁን ዛሬ ስንዘምር እዚህ ጋር በሀዘን ድባብ አልነበረም መዘመን የነበረብን። አቅም እንዲኖረን ጸጋው እንዲበዛልን እንጸልይ እንጂ በደንብ ነበር ማምለክ የነበረብን። ክብር ሁሉ ለኢየሱስ ይሁን። እስቲ አንድ ነገር ልጠይቃችሁ። ለምሳሌ ሁላችንም ቤተሰቦች አሉን፣ ዘመዶች አሉን። እንደ አንድ ኢትዮጵያዊ ለምንድን ነው ከኛ የቤተሰብ ክፍል ውስጥ ወደ አሜሪካን ሲሄድ ሰው እንዴት ነው የምንሸኘው? እንደዚህ ጥቁር ለብሰን እንደዚህ እያለቀስን ነው የምንሸኘው? አይደለም፣ በጭራሽ በጣም ተደስተን ግብዣ አድርገን የምስጋና ፕሮግራም አድርገን ዘማሪዎችን ገብዘን አካባቢውን ሁሉ አናውጠን ነው ወደ አሜሪካን። ለምንድን ነው ቢባል ጥርጥር የለውም አሜሪካን ከኢትዮጵያ ስለሚሻል። ዋይኖት እህታችን እኮ የተሻለ ስፍራ ሄደችው? አሁን አርቆታችን እኔና እናንተ ካለንበት ከዚህ አሁን ምን እኛ አሁን እዚህ ምንድን ነው ምን የተሻለ ነገር ምን አለ ምን አሁን እስቲ ምድሬ የቀረባት በቃ ንገሩ ምድሬ የቀረባት ቀረባት ምን ነው ይሄ ሰልፍ ካለበት ወሬ ካለበት ትችት ካለበት ሐሜት ካለበት ችግር ካለበት በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ ወገኖች ጌታ በህይወታችን ላይ በሚያደርገው ነገር ምንም ያህል የተሻልነን ብናስብ እግዚአብሔር ጻድቅ ነው። በታችን ኤሚላ ያደረገው ጻድቅ ነው። በቃ ትክክል አድርጓል። እግዚአብሔር የተመሰገነ ይሁን። በቃ ትክክል በቃ። የሚበጃትን ያውቃል። የሚሻላትን ያውቃል። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው። ወገኖች አይከሰስም በእኛ ህይወት ላይ ምንም ነገር ሲያደርግ በእኛ ህይወት ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው፣ የተሻለውን ነገር አድርጓል። ስለዚህ ከባድ ሀዘን በልባችሁ እንዳይኖር አብራችሁ የምትዘምሩ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ እህቶች፣ ወንድሞች፣ የቅርብ ቤተክርስቲያን፣ በእውነት በእውነት ነው የምነግራቸዋል። የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም እሷ እኮ አሁን በዚህ የለችም። ሄሎ እኛ እኮ ሐሴት እንድናረግ ነው ተሰብስበን፣ እንድንጽናና እርስ በርሳችን እንድንጽናና ነው አሁን ይህን እያደረግን ያለነው። እሷ እኮ በክብር በግቡ ብርሃን በሆነበት ስፍራ ሩብ ጉዳይ፣ አስር ጉዳይ፣ መሸብኝ፣ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው አሁን። አይገርማችሁም? ለዚህ ክብር ይገባዋል ጌታ የተመሰገነ ይሁን። በዚህ ነው ልንጽናና የሚገባው፣ በዚህ ነው ልንጽናና የሚገባው። ሐዋርያው እንደዚህ አለ። መሄድ ነው የሚሻለው። እዛ ጋር ነው ደስ የሚል ነገር ያለው። ከጌታ ጋር መኖር ነው ምናፍቀው። እኔ እሱ ባለበት መቀመጥ ነው ምኞቴ። ግን አለ እዚህ ብኖር ደግሞ እናንተን እንጠቅማችኋለሁ። ይልቅ አንድ ጥያቄ ልጠይቃችሁ። ስንኖር ሌሎችን ለመጥቀም ከሆነ እውነት መኖራችን ምክንያታዊ ነው። አለዛ ግን ትርጉም የለውም። መሄዱ ነው የሚሻለን። እውነት መሄዱ ነው መሄዱ ነው የሚሻለን። እንደምታውት ነው ባብዛ አቧራ አለ። ያን ያለ የሚያስደስታልም፣ ግፌ አለ፣ ፉክክር አለ፣ ትችት አለ፣ ስድብ አለ። አዳዲስ የማህበራዊ ድረገጽ በመጣ ቁጥር በቃ መሰዳደብ ነው እምንሰማው። የሚቀፍ ነው። መጮ ነው በቃ ትቢታችን ከፍ ብሏል። በቃ ምንም አይሆን ነገር አለ። ምን ከዚህ ምን ጥሩ ነገር ነው ምን ጠብቀው ልላችሁ ፈልጌ ነው። ከኖርን ግን በራሳችን ጥሩ ነገር አድርገን ለማለፍ እንሞክር። በተለይም ደግሞ ሐዋርያው ልጠቅማችሁ እንዳለ ምን እንዳለ እኔ ብኖር በምድር እናንተን ለመጥቀም ላገለግላችሁ ኢየሱስን ያወቃችሁትን እንድትበረቱ፣ እንድትጽናኑ፣ በጽድቅ እንድትኖሩ እናንተን ላገለግል፣ ለሌሎች ደግሞ ወንጌል በመስበክ ወደ እግዚአብሔር መንግሥት እንዲፈልሱ ማድረግ ኑሮዬ ከኖርኩ እዚህ ምድር ለዛ ብቻ አለ። በለዛ ግን የምናፍቀው ከእሱ ጋር ነዋል። ሁላችንም እናፍቅበት የቤት ኪራይ የሌለበት ብድር የሌለበት ከሌን ይለበሳ እከሌ እንደዚህ አይነት መኪና ነዳ፣ እከሌ እኮ እንደዚህ ሆነ የማንልበት፣ ግራ ማንጋባበት፣ ማንቀናበት፣ አድማ የሌለበት፣ ትችት የሌለበት፣ አንዱ ከአንዱ ይሻላል የማይባልበት፣ ሁሉ በኢየሱስ ደም ታጥሞ የሚገባበት የእግዚአብሔር መንግስት። ስለዚህ ልንል የሚገባው ሄደች፣ ሄደች ወደ አምላኳ ሄደ ኢየሱስን አምና ዓለምን የካደች ሄደች፣ የምስራች ሄደች። እግዚአብሔር ይባርካችሁ። በእሷ ሰላምጣ ሰላም ልበላችሁ መሰለኝና ሻሎም ሻሎም ትላለችው ላ ሰው ስታገኝ ሻሎም ሻሎም እላችሁ አለው ሰላማችሁ ይብዛ። እሷ ተኝታ ቆሞ መውራት በጣም ከባድ ነው። ያው እሷ አላት መጣ። እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝ፣ እና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው መወዳት። ብዙ ለፍቼ ባታለሁ፣ ግን እንዳሰብኩት አልሆንልኝ እንግዳ ነኝ እኔ ስኖ በዝች ዓለም ሀብቴም በሰማይ ነው፣ ከዚህ ምንም የለ መላእክት ይጠሩኛ ከሰማይ ደሽ ገፍተው ከእንግዲህ ያለም ፍጹም ቤት አይደለም።

ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታዎ ይታውቃለ እኔን የሚያስናና መላእክት ይጠሮኛል ከሰማይ በር ከፍቶ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ

ታላችሁ በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደኛ ወደ ፌሎሽፕ የመጣችሁ እና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ልነግራችሁ የምፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም። ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኔድ ነበረች። እሱን ጥናት ትሄዳለች ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥ የምታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ ሁድ ደግሞ የስነ ጽሁፍ ቲም ጥናት ነበር። እና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች። እና ሊደሮች ተረበሽን፣ እኔን አገኙኝ፣ በጣም ፈርተው ማለት ነው። እና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው ልጅ ትጎዳለች ያ መከራት አንተን ነው የምትሰማ አንተን ነው የምትወድ ምከራት አሉኝ። ምስር መስር ረጅም ጊዜ እኮ አለሽ አልኳት። ማለት ትጥድፍ ጥድፍ እያለች ነበር አገልግሎቷ የምታገለግለው እናንተ እንደምታውቁ እንደ ተቻኮለ ሰው እና እዚህ አዲስ አበባ ላይ ያለች አገልግሎት ላይ ያለች፣ አንድ ቀን አልኳት ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት። ልሰማኝ ያልቻለችም ነበር ዛሬ ግን ያስተማረችን ለካ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው ለካስታ ጫኩላ አገልግሎቷን ልትጨርስ ነበር የመጣችበትን ጉዳይ ልታጠናቅቅ ነበር እና ዛሬ ወጣቶች ሙሉ ከእሷም የተማርነው ምስር ኖራም አገልግላናለች ኖራም አስተምራናለች ለብዙዎቻችን ድምቀት ሳቅ ድብርት ምንም እሷ ባለችበት የለም ነገር ግን ወደ አምላኳ ሄደች ሰዓትም ዛሬ ወጣቶችን እንምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች። እና በፌሎሽፕ እያለች ሁሉም የሚጠሯን ስም ሚጣ ነው። ከሁላችንም ትንሽ ናት እና ሁላችንም ሚጣ ነበር የምንላት ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም ማቃት የሌላ አይነት ልጅ ነችና፣ ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደ እሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። አንድ ላይ ታዊ ታውቃለ እኔን የሚያጽናና መላእክት መላእክት ይጠሩኛ ከሰማይ ነሽ ገፍተው ከእንግዲህ የዓለም ፍጹም ቤት አይደለ ታማኝ ወዳች ታማኝ እንዳንተ እንደሌለ ጌታዎ ይታውቃል እኔን የሚያዝናና መላእክት ጠሮኛ ከሰማይ በር ከፍቶ ከእንግዲህ የዓለም ፍጹም ቤት አይደለም ታማኝ ወዳች ታማኝ እዳንዘእንደሌ